ባፍንጫይ፣ በቁመቴ፣ በመልኬ፣ በቃ እነሱ ራሳቸውን የሰሩት እነሱ ናቸው። እኔ ራሴን የሰራውት ራሴ ነኝ። ፈጣሪ እንዳልፈጠረኝ በመልኬ፣ እናቴን፣ አባቴን፣ ባለቤቴን ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ ኮ ትዳሬ ላይም ችግር ያመጣ ነበር። ባለቤት የምሰደቡት አንቺ ሚዲያ ላይ ባቶች እኮን ያልተሰደብም ነበር። አርሶች ተቀመጪ ላይ ነበር የተማረ የተማረ የመሰለ ሰው አንደርስታንድ የሚያረግ ሰው ባይሆን እራስሽን ሁኚ የሚለኝ ባይሆን ምንም ብሆን ከጎኔ የሚቆም ሰው ባይሆን፣ ጥንት አስጠፍተው ነበር እኔን ለማስጠፋት። ባለቤት የሚሰደቡት ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሬን ሰደቡት። እሷን ስትፈጥር ተሳስተካል። መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ያሉት፣ እሷን ለመፍጠር እኮ ምንድነው ቦርዴኖ ሻሜት አጃፍተው ሶስት ባቄላ ጣልቃል ማድረግ ነው ሲቷ ቅርጽ የለው ምንለት ላይ ያለባቸው ጥይት ተኩሰው ሀቢባ፣ ልትወድቅልን የምትችለው በዚህ በቆንጅዬው በሚያምረው ልጅሽ ነው አሉ። በሳይመን ደግሞ ልጅ የምትወድቂው መስሏቸው ነው። ገባሽ? መተኮስ ያለባቸው ሁሉ ተኩሰው ቀለሃው አለቀባቸው። ቀለሃው ማነው? ኑኑ እና ሳይመን ናቸው ብለው ነው ያሰቡት እነሱ ደግሞ የሚያም ልጆች ናቸው ገባሽ። በነገራችን ላይ እዚህ ላይ አሁን እነሱ እንደዚህ የተሰበሰቡት እናሸንፋለን ብሎ ነው። የወደቁ መሆናቸውን ደግሞ በደንብ እንነግራቸዋለን። ሀቡ አንቺ ከነሱ በላይ እንጂ ከነሱ በታች አይደለሽም። ስለዚህ ለማናቸውም ለእነዚህ ማለት ሰዋዲያቸው እንስሳ ለእነዚህ እጅ እንዳሰጭ ሀቡ መስሏቸው ነው ገባሽ። በቃ ሀቡን የምናጣጥላት ምንጥላት በዚህ ነው ብሎ አስቡ ነው። በዚህ ደግሞ አትወድቂ፣ ልጅ ልጅ ነው ገባሽ። እንኳን ሳይመንና አላየሽም? አንቺ ጋር በጣም ኮንክሪት ያረግሻቸው መራመድ የማይችሉ መናገር የማይችሉ ቤት ውስጥ ታፍነው በጣም ልጆቹ፣ በጣም ትልቅ ደረጃ መድረስ የሚገባቸው እንዲህ ማሸማ ስለሚያሸማቅቁ ነው ገባች። እነዚህ ደግሞ በቃ የወደቁ ናቸው። የወደቀን የወደቀ ነው። በአቡ እግዚአብሔርን ለእነዚህ ብለ ሸንባሽ እኔ ነኝ እኮ ሚዲያ ላይ በትሽ የተናገር መስኝ እኔ ባልናገር እሺ። እኔ ነኝ እኮ እናቶችን ሌሎች እናቶችን ለማበርታት እኮ ነው። እኔ ነኝ የተናገርኩት አይደል ልጅ ሲወለድ አይሰማ እንደነበር ማን የተናገረው?

ታውና ነው እና አምኝ ተቀብኝ። ከዛ እንዴት ልጄ ህክምና እንዳገኘ ከዛ ስፒች ቴራፒ ምን ያህል አመታት እንደተመላለሱ እንዴት ለፍቼ ልጄን ዛሬ እንዲሰማ እንዲናገር ከፈጣሪ ጋር እንደረዳ በኩራት መጥቼ ሚዲያ ላይ የተናገርኩት ለሌላ እናት ሞራል እንደሆን ትምህርት እንደሆነ የተናገርኩት እኔ ነኝ። አልፎ ካስታወሽ ደግሞ አንቺ የሰራሽው ላይ ላይ ለሳይመን ብለሽ የሰራሽው ቪዲዮ ላይ ሶስት ናቸው አራት ልጆች አንቺ የሳይመን እቃ ይላክሽላቸው ልጆች አሉ ካስታውስሽ ማለት ነው በቃ እነዚህን ተያቸው አጉ በቃ በቃ እንደዚያ ጎዶ ጨዋታች ተመለስሽ። በማርያም ይሄንን ነገር የእኔ ሲሆን በቃ በቃ ይባላል። እንቃወማለን፣ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን ለፈጣሪ እነግረዋለሁ፣ ፍርዱን እንዲያሳይ የጊዜ ገንዘብ ሰጥቼው በኋላ ካልፈረደልኝ ግን የማደርገው ከዛም በኋላ ከዚህ በኋላ ሃይማኖት አልባ ነው የሚባለው። ሃይማኖት የሌለች ነው መሆነው። በቃ ስድስት ስልሳ ስድስት ነው መሆነው። ፈጣሪ ካልፈረደልኝ ልጆችን እንደዚህ ተናግረው ሴጣንን ማምለክ ጀምራለሁ። ልጆችን እንደዚህ ተናግረው ፈጣሪ የፈጠረውን ልጅ ማይሰማ ደንቆሮ፣ ፈጣሪ የሚባል ነገር የለም ከዚህ በኋላ ሴጣና ፍላስኪ ሀቢባ ታይ ወላይ። አሁን እዚህ ራሱ ፎዚ ራሱ ታይ እያለችሽ ነው። እጠብቃለሁ ፍርዱን ከእሱ አላህ። ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነች ነው አቡ እንደ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር

ፋ ማ ነውላሳውራ ይኸውልሽ ማሬ፣ አንድ ነገር መጀመሪያ ከመግባትሽ በፊት ፈጣሪሽን ለምነሽ ዱአ አድርገሽ አልቅሰሽ ነግረሽው ገብተሻል አይደለም? የነገርሽው ነገር ደግሞ እመኝ ይሆናል። ተደግፎ አልቅሶ ከጠየቀው በኋላ ምላሽ መጠበቅ አለብን። ልጆቻቸው መናገርሽ ጥሩ ነው፣ እንኳንም ተናግርሽ። ምክንያቱም የሆነ ሰው በደካማ ጎናቸው በልጆቻቸው ይገቡና በእሷ